ጤና ይስጥልን እንደምን ዋላችኋል ለሰዓቱ ያልነው የቢዝነስ ዜና ቀጥሎ ይቀርባል ሰለሞን ኃይለ ኢየሱስ ነኝ የኢትዮጵያ አየር መንገድ የአፍሪካ የዓመቱ ምርጥ አየር መንገድ በሚል በስካይ ትራክስ ሽልማት ተበረከተለት። አየር መንገዱ በአገልግሎት አሰጣጡ በዓለም አቀፍ ደረጃ ባለፈው ዓመት ከነበረበት 76ኛ ደረጃ ወደ 48ኛ ደረጃ ተሻሽሏል። በሌላ በኩል የኢትዮጵያ አየር መንገድ አሁን እየሰጠ ያለውን አገልግሎት የበለጠ ለማሳደግ ተጨማሪ 10 ኤርባስ ኤ350 እና ሁለት ቦይንግ 777 የቃጫኝ አውሮፕላኖችን ሊገዛ መሆኑን አስታውቋል። ሁናቸው ታዬ በሰባ ዓመታት የአቪዬሽን ታሪኩ በአምስት አህጉራት 95 መዳረሻዎች ያሉት የኢትዮጵያ አየር መንገድ በአሁኑ ወቅት የ89 አውሮፕላኖች ባለቤት ነው። እጅግ ዘመናዊ እንደሆኑ የሚነገርላቸው ቦይንግ ቢ787 ድሪም ላይነር፣ ቦይንግ 777 እንዲሁም ኤርባስ ኤ350 ደግሞ የአየር መንገዱ መለያዎች ናቸው። አየር መንገዱ በ2025 እንደ አውሮፓውያን አቆጣጠር የ160 አውሮፕላኖች ባለቤት ለመሆንም እቅድ አስቀምጧል። የኢትዮጵያ አየር መንገድ በ2025 እንደ አውሮፓውያን አቆጣጠር ዘመናዊና ለደንበኞቹ ምቹ የሆኑ አውሮፕላኖች ባለቤት ለመሆንም ራይን ሰንቋል። ለዚህ የሚረዳው ዘንድ አየር መንገዱ ተጨማሪ 10 ኤርባስ ኤ350 አውሮፕላኖችን ለመግዛት ውሳኔ አሳልፏል። አየር መንገዱ ቀደም ሲል 12 ኤ350 አውሮፕላኖችን ያዘዘ ሲሆን በ2008 ዓ.ም በአፍሪካ አህጉር ቀዳሚ የሆነውን ኤርባስ ኤ350-900ን ያስገባ ሲሆን እስካሁን ካዘዛቸው ውስጥም የተወሰኑትን ተረክቦ በስራ ላይ ያውሏል። የኢትዮጵያ አየር መንገድ የሀገሪቱን የካርጎና ሎጂስቲክስ አገልግሎት አቅም ያሳድጉለታል የተባሉ ሁለት ቦይንግ ሰባት 777 እቃጫኝ አውሮፕላኖችን እንደሚገዛም ይፋ አድርጓል። የሁለቱ አውሮፕላኖች ዋጋ ደግሞ ከ651 ሚሊዮን የአሜሪካን ዶላር በላይ ነው። በ2014 እንደ ኤሮፓውያን አቆጣጠር ከቦይንግ ኩባንያ ጋር በተደረሰ ስምምነት መሰረትም አየር መንገዱ 10737 ማክስ 8ት አውሮፕላኖችን ለመግዛት ትዕዛዝ ሰጥቻለሁ ብሏል። ይህ ደግሞ አየር መንገዱ 737 ማክስ 8 አውሮፕላኖችን ለመግዛት ያቀረበውን ትዕዛዝ 30 ያደርሰዋል። ከአፍሪካ አውሮፕላኑን ለመግዛት ጥያቄ ካቀረቡ አየር መንገዶችም ቀዳሚ ያደርጉታል። በቦይንግ ኩባንያ ታሪክ በገበያው በፍጥነት ተመራጭ የሆነው 737 ማክስ 8 አውሮፕላን በዓለም አቀፍ ደረጃ 87 ደንበኞች 3700 አውሮፕላኖችን ለመግዛት ትዕዛዝ አስተላልፈዋል። በአቪሽን ዘርፉ በአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ መቀመጫውን ለንደን ባደረገው ስካይ ትራክስ የዓመቱ ምርጥ የአፍሪካ አየር መንገድ በሚልም ለሶስተኛ ጊዜ ሸልሞታል። ስካይ ትራክስ በዓለም አቀፍ ደረጃ ተጓዦች ለአየር መንገዶች ድምፅ እንዲሰጡ በማድረግና የተጓዦችን ድምፅ መነሻ በማድረግ እርካታ ለፈጠሩ አየር መንገዶች በየዓመቱ ሽልማት የሚያበረክት ድርጅት ነው። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ በተጓዦች እርካታ በዓለም አቀፍ ደረጃ በ2016 ከነበረበት 76ኛ ደረጃ በዘንድሮ ዓመት 28 ደረጃዎችን በማሻሻል 48ኛ ደረጃ ላይ መቀመጡን ስካይ ትራክስ ይፋ አድርጓል። እንግዲህ ተመልካቾች ቀደም ሲል በቀረበው ዜና ላይ ለመረዳት እንደተሞከረው የኢትዮጵያ አየር መንገድ በስካይ ትራክስ ዓለም አቀፍ የሽልማት ድርጅት የአፍሪካ ምርጡ አየር መንገድ በሚል ሽልማት ተበርክቶለታል። በዚህና ተያዥ ጉዳዮች ላይ ተጨማሪ መረጃ ሊሰጡን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እዚህ ስቱዲዮ ጋብዘናቸዋል። አብዘናቸዋል ለጊዜዎት በተመልካቾች ስም አመሰግናለሁ። እንግዲህ መቀመጫውን ለንደን ያደረገው ይህ የደረጃ መዳብ የስካይ ትራክስ ሽልማት ድርጅት የኢትዮጵያ አየር መንገድን በአፍሪካ ቀዳሚው እና ምርጥ የኢትዮጵያ አየር መንገድ ብሎ ሸልሞታል እና የስካይ ትራክስ ሽልማት ለአየር መንገዱ ምን ማለት ነው ከሚለው ብንጀምር አየር መንገዱ እንግዲህ የዛሬ ሰባት አመት በፊት እቅድ አውጥቶ ራዕይ 225 የረዥም ጊዜ እቅድ እና ስትራቴጂ አውጥቶ መንቀሳቀስ ከጀመረ ሰባት ዓመት አልፎታል። ባለፉት ሰባት አመታት እንግዲህ አየር መንገዱ ያወጣቸውን ግቦች በየአመቱ እየለካን እና በስኬታማነታቸው እየተመዘኑ አሁን የደረስንበት ቦታ ላይ ደርሰዋል እና በሁሉም መለኪያዎች አየር መንገዱ ካወጣቸው ግቦች እያለፈ ነው የመጣው። እንግዲህ የሰባት ዓመቱ ጉዞ አሁን በውጭ ዓለም ደግሞ በምናይበት ጊዜ ስካይ ትራክስ የሚባለው ድርጅት የአየር መንገዶች የዓለም አየር መንገዶች ደረጃ መዳቢ ነው፣ በተለይ በመንገደኛ አገልግሎትና በደንበኛ አያያዝ እና አሁን ከአሁን በፊትም ሽልማት ሰጥቶናል። የዛሬው ለየት የሚያደርገው ምንድን ነው? ባለፈው ማክሰኞ በፓሪስ ኤር ሾ በተሰጠው ሽልማቶች ከአፍሪካ ያሉት አየር መንገዶች በመስተንግዶ የመጀመሪያ ሆኖ ሽልማት አግኝተዋል። ሙሉ በሙሉ ማለት ነው። ከአሁን በፊት በሰራተኞች መስተንግዶ ብቻ ነበረ። አሁን ሙሉ በሙሉ ይህንን ሽልማት አግኝተናል። ከስካይ ትራክስም በፊትም የኢትዮጵያ አየር መንገድ ምርጥ የአየር መንገድ በሚል በዓለም አቀፍ ደረጃ በርካታ ደንበኞችን ያፈራ የአየር መንገድ ነው እና ለስኬቶቹ እንደ ምክንያትነት የሚጠቀሱ ነገሮችን ብናይ ብዙ ናቸው። እንግዲህ በዋናነት የቦርዱና የማኔጅመንቱ ጠንካራ አመራር፣ በሁለተኛ ደረጃ ደግሞ ያወጣናቸው እቅዶች፣ ስትራቴጂዎች፣ የቢዝነስ ሞዴል ምርጫዎች ትክክለኛ መሆናቸውን የሚያሳይ ነው። በመንገደኛ አገልግሎትና የደንበኛ በአጠቃላይ አያያዝ የሰጠነው ትኩረት መሪ የትኩረት አቅጣጫ አድርገን በመከተላችን ትልቅ አስተዋጽኦ አለው። በአጠቃላይ ደግሞ ሰራተኛው ወደ 120 በላይ የሚሆን ሰራተኛ ባለው ታታሪነት ለአየር መንገዱ ያለው ቆራጥ ዴዲኬሽን እና በውድድር ዓለሙ ላይ ተወዳድሮ የማሸነፍ መንፈሱ ይህም ትልቅ አስተዋጽኦ አለው። በሌላ በኩል በሀገራችን ላይ ያለው ፈጣን እድገት እና መንግስት የሚያወጣቸው ትክክለኛ ፖሊሲዎች ለኛ ስኬታማነትም አስተዋጽኦ አላቸው። መልካም የመጨረሻ ላድርገው ና ተቶወልደ እንግዲህ በዓለም አቀፍ ከነበረበት ሰባ ስድስተኛ ደረጃ ወደ አርባ ስምንተኛ መጥቶ አሻሽሏል። ና እዚህ ደረጃ ላይ ሲደርስ በርካታ መሰናክሎችን አልፎ ለስኬት እየበቃ ነው ማለት እንችላለንእና ለወደፊቱ ከዚህም የተሻለ አገልግሎት ለማግኘት ና በዓለም አቀፍ ደረጃ ያለውን ተወዳዳሪነት ከፍ ለማድረግ ምን እየተሰራ ነው ያለው የሚለውን ለተመልካ እንግዲህ አርባ ስምንተኛ ስንል ምን ማለታችን ነው? መጀመሪያ ከ300 በላይ በዓለማችን ያሉ አየር መንገዶች ይወዳደሩና ከዛ 100 ምርጥ የሚባሉ አየር መንገዶች ይመረጣሉ ይቀመጣሉ፣ ማለት ነው። ከዛ ውስጥ እንግዲህ አምና 76ተኛ ነበርን አሁን 48ተኛ ሆነናል። በሁለት መንገድ ነው የምናየው። አንደኛ 28 ደረጃዎች ወደ ላይ ወጥተናል ማለት ነው በአንድ ዓመት ውስጥ ይሄ ትልቅ እድገት ነው። በሁለተኛ ደግሞ 48ተኛ ስንል እንደው በንጽጽር በምናይበት ጊዜ ለምሳሌ አሜሪካን ኤርላይንስ ከዓለም በግዙፍነቱ ትልቅ ነው ግን ሰባ አራተኛ ነው ያለው ዩናይትድ ኤርላይንስ ቀጥሎ በጣም ግዙፍ የሚባል አየር መንገድ በሁለተኛ ደረጃ የሚታይ ነው ግን በመስተንግዶና በአጠቃላይ እንትኑ ሰባ ስድስተኛ ላይ ነው ያለው እና ትልቅ ነገር ነው ለማለት ነው ይህንን ያልኩት። አፍሪካ ውስጥ ያሉት በሙሉ ከኛ በኋላ ነው ያሉት። እና አሁን እንግዲህ ይህንን የመንገደኛ መስተንግዶ እና ደንበኛ አያያዝ በቀጣይነት እያሻሻልን መሄድ አለብን። የሚቆም ነገር አይደለም። ምክንያቱም አንደኛ የደንበኛው ኤክስፔክቴሽን እየጨመረ ነው የሚሄደው፣ ውድድሩ እየተፋፋመ ነው የሚሄደው እና መቀጠል አለብን። እንግዲህ አውሮፕላኖች አዳዲስ አውሮፕላኖች የምናያዛቸው ከዚህ ጋር በተያያዘ ነው። በቀጣይ እያዘዝ ናቸው ያለ ነው። መስተንግዶችን እንደዚሁ እያሻሻልን መሄድ አለብን። ምርታማነት በአጠቃላይ የሰራተኛው ምርታማነት እየጨመረ መሄድ አለበት። ውድድሩ በገበያ ውድድሩም ላይ እንደዚሁ አሸናፊ የሆነን መቀጠል አለብን እና በተለይ በተለይ አዳዲስ አውሮፕላኖች እና በተለይም በ787 ድሪም ላይነር እና በአዲሱ የኤርባስ ኤስ350 የሚባሉት እነ ሁለት አውሮፕላኖች አሁን በዓለማችን የሚቀጥለውን ደረጃ በ21ኛው ክፍለ ዘመን ሰዎች እንዴት በአየር እንደሚጓጓዙ ዲፋይን የሚያደርጉ አውሮፕላኖች ናቸው እና አየር መንገዱ ሁለቱም ጋር ኢንቨስት ማድረጋችን ትልቅ አስተዋጽኦ አለው እና አሁን የጨመርናቸው አስር ኤርባስ ኤስሪ ፊፍቲ እና ማክስ ሰቨን ስሪ ሴቨኖች በካርጎ በኩልም ያው የሚቀጥለው ሳምንት የምናስመርቀው ትልቁ የካርጎ ማዕከላችን ትልቅ እድገት ነው የሚሰጠን በበረራ በኩልም ሁለቱ አውሮፕላኖች ጨምረናል። መልካም። እንግዲህ አቶ ተወልደ ገብረማርያም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መቀመጫውን ለንደን ባደረገው እንግሊዝ አገር ባደረገው የስካይ ትራክስ ዓለም አቀፍ የሽልማት ደረጃ መዳቢ ተቋም የኢትዮጵያ አየር መንገድ ምርጡ የአፍሪካ አየር መንገድ መባሉን ተከትሎ እዚህ ስቱዲዮአችን መጥተው ሰፋ ያለ ማብራሪያ ስለሰጡን በተመልካቾች ስም አመሰግናለሁ። እኔም በጣም አመሰግናለሁ በኢትዮጵያ አየር መንገድ ሰራተኞች ስም ኢቢሲንና አንተም እንደዚሁ አመሰግናለሁ። ተመልካቾቻችን ለሰዓቱ ያልናቸው የቢዝነስ ዜናዎች ነኝ ነበሩ። ስለተከታተላችሁ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም አሉ።